የሀሰት ፕሮፓጋንዳዎች የሚበዙበት ነባራዊ ሁኔታዎች ያሉበት ሁኔታ እየበዛ ስለመጣ ተጨባጭ የሆነውን የጽሕፈት ቤታችንን ነባራዊ ሁኔታ ሊያሳይና ሊገልጽ የሚችል መልእክቶችን ለተቋሙ እንዲደርሱ እያንዳንዳችን ፎካል ከመሆናችን አኳያ የሚጠበቅብን የተቋማችንን ስራ መሸጥ፣ መግለጽ፣ ማሳየት የሚጠበቅብን ተግባር ስለሆነ እሱ ዘርፍ ላይ ያለውን ነገር በደንብ እንድናሳይና ሁላችንም ልዩ ትኩረት ሰጠን፣ በመንግስት ኮሚኒኬሽን ተቋሙ በሚያቀርበው እቅድ ዙሪያ ላይ ልዩ ክትትል አድርጋችሁ ከዚህ የተቀዳ እቅድ ወስዳችሁ እናንተም በየደረጃው በየተቋማችሁ ልዩ ስልጠና እና የምታመቻችሁበት እድል ፈጥራችሁ ለሁሉም የጽህፈት ቤት ሙያተኛ አድሬስ ታደርጉበት ዕድል እንዲፈጠር እንፈልጋለን። በተለይ ዘንድሮ ልዩ የሚያደርገው የሰባተኛ ሀገራዊ ምርጫ እንደ መንግስት ይካሄዳል። እዚህ ዘርፍ ላይ ዝም ብለን ቀለል አድርገን የምናየው አይደለም እና ይህን ዘርፍ ሁላችንም በየመዋቅራችን ደረጃ በደረጃ ለሚመለከተው አካል መሆን ያለባቸውን መንግስት የሚያቀርባቸውን እና እየሰራቸው ያለ የልማትና የመልካም አስተዳደር ስራዎችን እና ህዝብን ግራ ሊያጋቡ የሚችሉ ተግባሮች ካሉ ደግሞ እነሱን እውነተኛውን ነገር እያሳየን እያስረዳን ለመንግስት ኮሚኒኬሽን የምናቀርብበት እድል እንዲፈጠር በየደረጃ ያለን የጽፈት ቤት ፎካል ፐርሰኖች ትልቅ ኃላፊነት ያለብንንና ቀለል አድርገን እንዳናየው እና ልዩ ትኩረት ሰጠን እንድንሰራው የሚፈለግ ተግባር ስለሆነ እዚህ ዘርፍ ላይ ልዩ ማስታወሻ ይዛችሁ ክትትል እንድታደርጉ በአክብሮት ነው የምጠይቃችሁ። እንደ ፓርቲ በተደጋጋሚ የተማደን ተቋም እድሉ ስለነበረኝ ከመንግስትም አሰራርም አንፃር ሁሉንም ሽክፍ አድርጎ ጠንክሮ የወጣ ተቋም ነውና ለሌሎች ተቋም ማሪያ ይሆናል ብዬ ስለማስብ ነው። በአጠቃላይ አንዳንድ ተቋም ላይ አይተ ከሆነ ብዙ ጊዜ ግብ ተኮር ላይ ፌል ያደርጋሉ፣ ስታየው ቼክ ስታደርጉ በጣም ዋና ዋና የሚባሉ ተቋማት ላይ በአጠቃላይ በኋላ መመጣበታለው ትኩረት ሰጥቶ ከመስራት አንፃር በወቅታዊ ጉዳይ ላይ እዛይን ነገሮች ላይ ተንጠልጥሎ የሚሄድ ሁኔታ አለ እና ዘየር ፌለሬት የሚያጋጥማቸው ትልልቅ አንጋፋ የምንላቸው ተቋሞቹ ከዛ አንፃር ነው እና ይህ ተቋም ግን የሚገርመው ሁሉንም ሸከፍ አርጎ የሚጠበቅበት ግብ ተኮርም ቁልፍ ተግባርም አሴ ፓርቲ ያለውን ነገር ሸከፍ አርጎ ይዞ የዘለቀና ና ለሌሎቹም ተቋሞች አሪያል ሊሆን የሚችል ተቋም ነው እና ይሄ የሌሎቹም ተቋማት ከእቅድ አፈጻጸም አንፃር። ቢሰፋ የሚል ሀሳብ ስላለ ነው ቴንቹ ማለት ፈልጋለሁ። ኖርማሊ የመንግስት ኮሚኒኬሽን እንደ በቅድም እንዳቀረባችሁ ስራዎችንም በተለያየ ሚዲያዎችም እንደምንከታተለው በአካልም እንደምናውቀው የራሳችን በእያንዳንዳችን ጽህፈት ቤት የሚከናወኑ ተግባራትን እንደ ህዝብ ግንኙነት የራሳችንን ስራ እንደሚሸጥበት ሚዲያ ነው መቆጠር ያለበት እንጂ አሁን የኮሚኒኬሽን ጽህፈት ቤት ብቻ የራሱ ተቆርቋሪነት ኖሮት ሌሎችን እያሳሰበና እየጎተጎተ ስራዎችን ወደ ሚዲያ ማቅረብ ሳይሆን እያንዳንዱ ተቋም ስራዎቹን የሚሸጥበት ስራዎቹን ለህዝብ ይፋ የሚያደርግበት የሚገለገልበት አድርጎ መጠቀም አለበት ብዬ ነው ማስብ እንደኔ ማለት ነውና እያንዳንዱ ተቋም የተሰሩ ስራዎችን ለኮሚኒኬሽን ሚዲያው ለመንግስቱ ኮሚኒኬሽን ሚዲያው እያቀረበ ስራዎችን ሽጡልኝ ስራዎችን ለህዝብ ይፋ አድርጉልኝ የሚልበት እና የሚጠይቅበት እናንተ ከምትጠይቁ ይልቅ ሌላው ተቋም ወደ እናንተ የሚመጣበት መንገድ ቢፈጠር በዚህ ልክ ሰው ግንዛቤ ቢኖረው የተቋም አመራሮች፣ የህዝብ ሰራተኞች፣ እንዲሁም ሌላው ፈጻሚ አካል በዚህ ልክ ቢንቀሳቀስ ስራዎችን ለህዝብ የምናደርስበት የምንሸጥበት ስለሚሆን በዚህ አለክ ብናደርገው የተሻለ ነው ብዬ አስባለሁ። ከዚያ ውጭ ግን በአካልም እንደምናውቀው ቅድም እንዳልኳችሁ ብዙ የብዙ ወረዳዎችን የመንግስት ኮሚኒኬሽን ሚዲያዎች እንከታተላለን። ፎሎ ማድረግ በጣም ብዙዎችን እና አንዳንድ ጊዜ የሚሰራጩና የሚለቀቁ ሚዲያዎች ለህዝብ የሚጠቅሙ ህዝብን ከህዝብ የሚያቀራርቡ የመንግስትን ስራዎች ለህዝብ የሚያዳርሱ መሆን አለባቸው። አንድ አምስት አምስት ነው። ማንም ሰው እረፍት የለውም። የአምስቱን ቀን አንድ ቀን የምንሰራበት የአምስቱ ወር አንድ ወር የአምስቱን ዓመት ደግሞ አንድ ዓመት ማለት ነው። ስለዚህ ህዝባችን ከገባበት ችግር ውስጥ ለማውጣት የምንሰራበት ጊዜ ስለሆነ ቅድም የሰጣችሁን ኮመንት ያለምንም ማቅማማት ውስጥን መልካም ስራ ብቻ አይደለም የምንለጥፍ የህዝብ አገልግሎት አሰጣጥን ጭምር ቸክ እናደርጋለን ስለሚመለከተን ማለት ነው። በዛ ልክ ህዝቡ ትክክለኛና ወቅታዊ መረጃ ጭምር እንደርሰው ከማድረግ ባሻገር ደግሞ ጥያቄዎቹ እንዲፈቱለት እንሰራለን። ለምሳሌ ውሃ ጽህፈት ቤት በዚህ ዓመት እቅዱ ጋር እቅዳቸውን የምንፈልገው እኮ በምክንያት ነው። እዚህ ተቋም ይህን ያክል ውሃ ገነባለሁ ብሎ አቅዶ ከሆነ በተባለው ቀን ካልገነባው ለምን አልገነባ ኢንተርቪው እናደርገዋል። ጥያቄ እናደረገ። ለምን ቅድም ምርጥ ሀሳብ ተነስቷል። ሚዲያ ላይ የሚለጠፉ ነገሮች በተለይ የሄድ የጥላቻ ንግግር፣ ጸባጫሪ ንግግሮች እያደረጉ ያሉት መንግስት እርምጃ እየወሰደ ነው። አሁን ቅድም ይታያል ሲለው እንደነበረው ማስጠንቀቂያ ይሰጣል፣ አካውንትን ይዘጋዋል። እና ሚዲያ ላይ የሚወጡ ነገሮች የተመረጡ ሀሳባቸው፣ የሀሳብ ፍሰታቸው፣ የፎቶ ጥራታቸው ብዙ ትልቅ እንትን የሚያስነሳ እንዳይኖረው በደንብ እየገመገምን እየመራ ነው ስለሆነ የበለጠ ተሞክሮ እንድንወስድበት ጭምር ስለተፈለገ እሱን ነገር በቀጣይ ዓመት በጋራ እየገመገምን የምንመራው ይሆናል ማለት ነው። ከዚህ ከዋይፋይ እና የኢንተርኔት አጠቃቀም ጋር ተያይዞ ያለው ችግር ስትሉት እንደነበረው በአብዛኛው የተንቀሳቃሽ የሆነ ዋይፋይ በኪስ ይዞ የሚንቀሳቀሰው አመራር በጣም ብዙ ነው። ግን ደግሞ የሚተላለፈው የተቋማዊ አሰራር ነው እና እናንተ ጋር እየተነጋገር ነው ስለ ተቋሙ እንጂ ስለ ግለሰብ አይደለም እያነሳን ነው። እዚህ አካባቢ ላይ ያለውን ወይ ዋይፋውን ይመቻችበት አሊያ ደግሞ እዚያው ቢሮ ላይ የአክሰስ የኢንተርኔት አክሰስ ማግኘት የምትችሉበት እድል እንዲመቻች እኛ ከአመራሮች ጋር ጥብቅ ስምሪት የምንሰጡበት እድል ይኖራል። እሱን ተግባሩ ተወስዶ መሆን ያለባቸውና የሚጠበቀውን ተግባር እናንተ እንድትከውኑ ምቹ ሁኔታ ካልተፈጠረ በስተቀር ተግባሩን ብቻ አንድ ብለን አዳራሽ ላይ ብቻ ተነጋግረን የሚሄድበት ተግባር አይሆንም የሚለው ነገር መወሰድ መቻል አለበት።